በለው ምግብ ራሱ ሳይቀር የሆነ ይቀየርብኛል። ወደ ይሄ አባ ጨጓሪ ምናምን ነው የሚቀየርብኝ። ይልቀጥ ይልቀጥ፣ ያው እንደሌላው አንተም እንደሌላው ሰዎች ደንዝዘክ የሆነ በቃ ይሄ ምስጢራችን ላይ እንዳትደርስ። ከዛ ብሩን ስከፍተው ወደ ዘንዱ ምናምን ነገር ነው የሚቀየርብኝ። እስከዛሬ እንደዚህ ነበር ምናምን። እንዴት እንደዛ ሊሆን ይችላል? እንደዛ መሆን ይችላል። ቤተሰቦችሽ ቢሆንስ ጅብ ሆኖ እየመጡ። በቃ እኔን እመነኝ። እኔ መለወጥ ነው የምፈልገው። በናት ዎችና የሚመጣሉ እዚህ ጫካ ስል በቃ አይተውኝ ይሄዳሉ። አይነኩሽም? እኔን አይነኩም። ምን ይዛ ነው የመጣችው ያም ምን እንደ ሰፈር ውስጥም ቢሆን በቃ ገና ሲያዩኝ ሁሉ ይሮጣሉ ሰዎቹ። ሲያዩ ሁሉም ይሮጣል። አዎ እና ከዚህ በፊት የመቃብር አፈር ደፋሽብኝ እስቲ አምጣው አልኩ። አረለ አምጣው በቃ ምንም። አንተ የሚሰማ ሰው አይደለም። እኔን መስማት አትፈልግም። አይ አንዳንድ ነገር ቁጭ ብለን እንድናወራ ብዬ እኮ ነው እንትን ያልኩት። አንተ የባለፈው ልጅ ነህ አይደለ? ምንድን ነው የፈለኩ ከእኔ ምንም ነይ ቁጭ በይና እናውራ። ምን ሆነሽ ነው? ምን ሆነሽ ነው? እንደዚህ ሆንሽ ነው? ምንድን ነው? ከኔ ጋር እንደዚህ ያያያዘሽ? እኔ እኮ ከአንቺ ጋር ክፋት አይደለም ያለኝ። አይደለም ከዚህ በላይ ያን የመሰለውን እንኳን ቤት ጥዬ የመጣሁት እዚህ ጋር ነው የሚኖረው። ቤት እያለሽ እንዴት አንቺ እዚህ ትኖሪያለሽ? ሲጀመር ምን የመሰለ ቤት አለሽ፣ ምን የመሰለ ሱቅ አለሽ። አይደለም እንዴ? እንዴት ያንንም ያ። ይሄው ላንተ፣ ላንተ ነው። ባንተ ምክንያት ነው የተውት። እኔ ምን አደረኩሽ? ይሄው ሁሉንም ነገር አጋለጥክብኝ ከቤተሰቦቼ አራተኛ ወንድሜ እንኳን የት እንዳለ አላውቅም። ከዚያ በኋላ ወንድሜ እንኳን የት እንዳለ እንኳን አላውቅም። ግን አንተ ምንድን ነው የምትፈልገው? እኔ ይኸውልሽ፣ አንቺን ነው የምፈልገው። ሁሌ ጊዜ ነግሬሻለሁ። እኔ አንቺን ከክፉ ስራ መመለስ ነው እንጂ የምፈልገው፣ እንደዚህ ራስሽን ጥለሽ በየጫካው እንድትዞሪ እንድትንከራተች እኮ አይደለም። ከመጀመሪያውም እኮ ተነጋግረናል አይደለም። እኔ ከአንቺ የምፈልገው እሱን ብቻ ነው እ ስሙ ማነው ለምን ፈልግሽ? አይ ይ ስሜን አልነግርሽም። ታ ስሜን አልነግርሽም። ለንደው ስሜን መፈልግ ያው ከዚህ ነገር እንደምተወጣኝ አስቤ ነ ያ ከዚህ ነገር ብትወጭም ስሜ ግን አያስፈልግሽም። ለጊዜ አዋል ያው ሰዎች ስምን በተመለከተ እንደምታቂው ነውከአሁን በኋላ ምን ሊፈጠር ይችላል? ማለትም ያው ሁሉም ነገር ሰዎች ስለኔ ያውቀዋል። ሰፈር ውስጥ ገለልተኛ አድገወኛል። ስራ እንኳን መስራት አልቻልኩም። ሱሱቄ ራሱ ባዶ ነው። ቤቴ የራሱ ስገባ በጣም ነው። በቃ ሁሉም ነገር እስከ ዛሬ እንኳን እንደዚህ ያደረኳቸው ነገሮች ራሱ ምን አይነት ምንድ ነው ብ እንዳስብ ነው ያደረክል እ በትክክል ነገርኝ እና ባልሼት ነው ወንድም ሼት ናቸው። ለምንድ ነው እንደዚህ እነት እንዳለው አላክም ነግሬ ያለሁ ባለፈውን ሁሉንም ስለኛ ሚስጢር አወጣች ብለውኝ ሁሉም አግልለውኛል። ወይ ከቤተሰብ ያሉ ወይ ከህብረተሰቡ አሉ ወይ ከእናንተ አሉ እና በቃ አንተ ብትተወኝ ይሻላል። ወይንም አንተ እንደምትለው እኔ ላድንሽ ነው ላተርፍሽ ነው ምናምን የምትል ከሆነ በእናትህ በቃ ቢያንስ እንኳን ይህንን ነገር አድርግልኝ፣ ተባበረኝ። እኔ አሁን በጣም ብቸኝነት እየተሰማኝ ነው። ማይሆን ማይሆን ነገር ነው እያሰብኩኝ ያለሁት ራሴን እየጎዳሁኝ ነው። እና በቃ አንተ እውነት አንተ በቃ እውነት ትክክለኛ ሰው ከሆንክ እንጃ፣ በቃ ምን እንደምልህ እንኳን አላውቅም። ምን አሁን እኔ እኔ ላደርግልሽ የምችለው ነገር አንቺ ምንም እንኳን ከሰው ጋር መግባባት አልቻልኩም፣ ከዚህ ጫካ እንኳን ልወጣ። ለምንድን ነው እንደዛ የሆንሽው? ምክንያቱም እንኳን መሆን አልቻልኩም። ከልብሽ ነው እንደዚያው ልትለወጪ የፈለግሽው ምንድነው? እኔ አልገባኝ። እየጸጸተኝ ነው እየተሰማኝ ነው። ደግሞ በቃ ቤተሰቦቼንም ብፈልጋቸው እነሱም ራሳቸውን ሰውረውብኛል። በቃ ያለኝ ነገር እያጣውኝ ነው ንብረት። ለምንድን ነው እራሳቸውን የሰወሩብሽ ቤተሰቦች? እኔ ነኝ ምስጢሩን ያወጣውት ያወጣሁት፣ አይደለ ከዚህ በፊት አንተን አይደል ሚስጢር ተናግሬ ሁሉንም ነገር እንትን ያልኩት። በቃ በቃ አሁን እነሱ ራሱ አግልለውኛል። በቃ አንተ ባልሽ የት ነው ዝም ብሎ መጥፋት ይችላል እንዴ? ህጋዊ ባልሽ ነው አይደለ? የት ነው ጥሎሽ የሚጠፋው? እንጃስ ከዛ በኋላ የት እንዳለ ወዴት እንዳለ ያው ብደውልም ሰዎች ጋር፣ ቤተሰቦች ጋር ብደውል ሁሉም ሁሉ አግልለውኛል። ሰፈር ውስጥም ቢሆን በቃ ገና ሲያዩኝ ሁሉ ይሮጣሉ ሰዎቹ። እንቺን ሲያዩ ሁሉም ይሮጣል? አዎ። እና በቃ በጣም ከብዶኛል፣ ህይወት ከብዶኛል። ለምንድነው? አሁን ስታይ ግን እኔን ያነቅሽኝ ታዲያ እንደዚህ ከተጸጸትሽ እና እንደዚህ እንትን ካልሽ፣ ለምን ደው መታንቂኝ? ንዴት ያለ አይደል እንደዚህ በቃ ህይወቴ መቆሰቃቀሉ ምናምን ሳይ አንተ ከፊት ለፊት ብቅ ስትል በቃ በጣም የሆነ በቃ ውስጤ እንትን አለ። ዴቭ በቡዳ ተበልቶ እንደነበር ታውቂያለሽ አይደለም? እንደገና ደግሞ እኔንም አስደብድበውኝ ነበረ። ይሄንን ስታውቂያለሽ ነው። አሁን ምናልባት ካንቺ ነው እንጂ እነዚህ ሰዎች የተደበቁት ምናልባት እንዳይጋለጡ እንደውም አንደኛውን ግብር አበር እንዲታሰር አድርግ ያለው እኔ እንደብድበኝ ማለት ነው። እንደገና ደግሞ ዴቫውን እነዚህም ብዙ ስራዎችን አብሮኝ እየዞረ የሚሰራ አንድ ወንድም አለኝ ና እሱንም በቡዳ በልተውት ነበረ። ብዙ ብዙ አይነት ነገር ነበር። እኛ ላይ የምራሱ የፈጠሩት እና ምናልባት ካንቺ ነው እንጂ ካጠገብሽ፣ ወይ እያየሻቸው ስላልሆነ ነው እንጂ በዙሪያሽ ሊሆኑ እንደሚችሉ አውቃለሁ። እና መጥፋታቸውን አንቺ በምን እርግጠኛ እርግጠኛ ሆንሽ? እንዴት ልብሽን ሞልተሽ ማንም ሰው የለም ብቸኛ፣ ከዛን ጊዜ በኋላ ብቻ ምንም ማንም አጠገብ የለም። ወንድምሽ የት እንደሄደ አታውቂም? ከዛ በኋላ የት እንደሄደ አላውቅም። አንቺንሽ ሚስጥራችንን ያወጣሽብን ምናምን ብለው ሁሉም እርቀውኛል እስከ አባታችን ጭምር፣ አባታችን እምትዩ እስከ ዋናችን ጭምር ማለት ነው እና በቃ እሷ ትቀር፣ ከዚህ ነገር ትውጣ ብለው በቃ ሁሉም እኔ ላይ ነው እንትን ያሉት። እና ይህንን ነገር አያደርጉም አለ ያደርጋሉ፣ እንዲሁም ከዚህ የከፋ ነገር ላይ ያደርጉብክ ይችላሉ። አሁንም ተጠንቀቅ። አንቺም ብዙ ጊዜ እኔ ላይም ብዙ ነገር ስትሞክሪ ነበረ። ከዚህ በፊት መቃብር አፈር ደፋሽብኝ፣ ብዙ ነገር ነበር ስታረጊብኝ የነበርሽው። ምን እንደሆነ ነበረ እንደዛ ምታረጊብኝ ያው እንደሌላው አንተም እንደሌላው ሰዎች ደንዝዘክ የሆነ በቃ ይሄ ሚስጥራችን ላይ እንዳትደርስ ነበርና እንዲያውም ብዙ ጊዜ ከአንተ ከሄድክ በኋላ እንኳን ላናግርክ ምናምን እየፈለግኩኝ ነበር። ምናልባት ከዚህ ነገር አንተ ከኔ የተሻልክ ስለሆነ ከዚህ ውስጥ ልታወጣኝ እንደምትችል ምናምን አስብ ነበር። ጥሩ ነው። ሆነ እንደዛ እንትን ማለትሽ በቃ ማንም የለም በዙ ላይ። እዚህ ለምንድነው የምትመጪው ታዲያ? ምን ትሰራለሽ እዚህ? በቃ ምንም። እዚህ ጋር ከአውሬዎች ጋር ምናምን ነው ማለት። እቤት እንኳን አልሄድም። እቤት እንኳን ሲሄድ ጥሩ ነገር አይታየኝም። ምንም በቃ የምበላው ምግብ ራሱ ሳይቀር የሆነ ይቀየርብኛል። ወደ ይሄ አባ ጨጓራ ምናምን ነው የሚቀየርብኝ። ብር ሰራለሁ ምናምን፣ ከዛ ብሩን ስከፍተው ወደ ዘንዶ ምናምን ነገር ነው የሚቀየርብኝ። እስከዛሬ እንደዚህ ነበረ ምናምን። እንዴት እንደዛ ሊሆን ይችላል? እንደዛ መሆን ይችላል እንዴት ነው ብርን ምግብ ወደ ከዛሬ እንደዛ ይሆናል መሰለኝ ግን አይታወቀኝም ብር ብር ነው ምግብ ምግብ ነው ብዬ ነው የምበላው ግን በቃ ቤት የራሱ አስጠልቶኝ እዚች ምታያ ጫካ ስር እዛ ስር ምናምን ስናደድ አንዳንዴ እዛ ስር ያሉት መስተዋቶችን ምናምን እሰባብራለሁ ጮኋለሁ በቃ አውሬዎች ምናምን ይመጣሉ አንቺ ጋር አውሬዎች እሺ ከዛስ በቃ እዚህ ይመጣ ይመጣሉ ከእነሱ ጋር ምናምን አይበሉሽም አንቺን እኔን እንኳን አይበሉ አውሬዎች የምትያቸው ጅቦች ናቸው እሺ ሌላ ፍጥረት ጅቦች ምናምን ይመጣሉ እዚህ ጫካ ስር በቃ አይተው ይሄዳሉ አይነኩሽም እኔ ነኝ አይነኩሽ እነዛ ቤተሰቦችሽ ምናልባት ጅቦቹም የሚመጡ ከሆነ ቤተሰቦችሽ ቢሆኑስ ጅብ ሆነው ይመጡ አይ እነሱ ቢሆኑ አይመስለኝም እነሱ ቢሆኑማ ይመጡና ከኔ ጋር ይቀላቀሉ ነበር እነዚህ ከርቀት ነው አንቺን አይተው ዞር የሚሉት አው ከርቀት አይተውኝ በቃ ይሄዳሉ። እና በጣም መጥፎ ነገር ውስጥ ላይ ያለው ጥሩ ነገር ውስጥ አይደለም። ወይ ከህብረተሰቡ አልሆንኩኝ፣ ወይ ከቤተሰቦች ሰቦች አልሆንኩኝ፣ ወይ ከእናንተ አልሆንኩኝ። በቃ አንተ መፍትሄ ካለ እኔን እምነት በቃ መቀየር የምትችል ከሆነ ያው ብዙ ጊዜ መተህ አንነግረህኛል አይደለ አው ግን ምን አለ መሰለሽ አሁን እኔ ሀሳቤ አሁን እንደዚህ ስትኝ ድንገት ነው የሆነብኝ። እኔ አንችን ምን አድርጌ እለወጣለሁ? በቃ ምናልባት እኔ እንጃ፣ እኔ ምን ላደርግሽ እንደምችል እስኪ ተመካከሬ ካልሆነ እንጂ እኔ አንቺን መለወጥ ምችል ምን አይመስለኝም። እና እኔ መጀመሪያ ሀሳብ አይደለ በቃ እኔ ምን መለወጥ ነው የምፈልገው። በእናትህ እኔ እንግዲህ በጣም ይከብደኛል። አሁን አንቺ ተለውጠሻል ብሎ እንትን ለማለት ትንሽ ከብዶኛል፣ ግን እንግዲህ ካልሽ ደግሞ ምን አደርጋለሁ። የምር ከልብሽ ነው እንደዚህ የፈለግሽው? አንቺ እንዴ አንተ ስንዴ ልንገርህ፣ መለወጥ እፈልጋለሁ አልኩ። እንደውም ተው በቃ ይሄ የነም ተይዞ ነይ ቁጭ እንጂ እ ነይ ቁጭ። ምን እየሆነች ነው ዴቭ? የእውነቷን ይመስላል። ቺሲት ይሄ

ለምን ደያ ለምን ልታረጊው ነው ምን ሊያረግልሽ ይለሽ መጣቀኝ ምን እየሆንሽ ነው ግራ እያጋባሽኝ እኮ ነው ምንድን ነው የሆንሽው እኔ አሁን መለወጥ ፈልጋለሁ ነው ያልኩ ሌላ ነገር ምንም ያልኩት ነገር የለም የተለወጠች ይመስላል? አንቺ ምንድን ነው እውነት ነው? እንት ምንድን ነው ለወጥ እዚህ እኔ ግራ ገባኝ እኮ። ሁኔታ ወይ ግራ ተጋብቻለሁ። ስለዚህ እኔ ማመን በቃ ምን ያደርግልሻል ይሄ፣ እስቲ አምጣው አልኩህ፣ አረላ አምጣው በቃ፣ ምንም አንተ የሚሰማሽው እኔ መስማት አትፈልግም። እኔ ነው ምንድነው ምንድነው ምንድነው ምንድነው የሚቆጨኝው እኔን ሌላ ወጥ ከዚህ በፊት ቤተ ክርስቲያን አስገብቼ ሽኩሮ ጠሻም ልጠሻል አይደለም ነገ እዚህ ነው የምትሆኝው። ተመልሼ ልመጣ እችላለሁ ልሽ ምን እንትን ያለች አልመሰለኝም። ገባህ ልጅ ከልቧ የተቀየረች ይመስላል። ግራ አገባችን። ጎ ምን አይነት እንደዛ አውሬ የነበረ ሴትዮ በምን አይነት ፍጥነት እንዲ ተቀየረች? እንግዲህ የተመለከታችሁትን ይመስል ነበረ። ትንሽ ያለው ሁኔታ ደስ የማይል ነበረ። የሆነ ግራ የተጋባ ሁኔታ ውስጥ ነው የነበርኩትኝ። እኔ እውነቷን ነው፣ እየዋሸችኝ ነው፣ እያስመሰለች ነው፣ እውነት ቺ ሴትዮዋ አብዳለች የሚለው ነገር ትንሽ እንትን፣ ይሄ ምንድነው ከራሴ ጋር እየተጣላው ነበር አብዳለች ማለት አይቻልም፣ ባይዘው ወደ ራሷም ትመለሳለች። አላበደችምም ደግሞ ጤነኛነች እንዳለም ደግሞ የምትኖርበት የሆነ የፈራረሰ ቤት መስታወት ምናምን ትሰብራለች፣ ኢቭን መስታወት አፏ ውስጥ ታስገባለች ምናምን እና የሆነ ግራ የሚያጋባ ነገር ነው ያለው እና ልመናት አልመናት የሚለውን ከራሴ ጋር መስማማት አልቻልኩኝም። እና እንዴት ነው እናንተ አመናችኋት አሁን? ይህን ካያችሁ በኋላ እኔ ላምናት አልቻልኩም። ስለዚህ በሙሉ ልቤም ቁጭ ብዬ ተረጋግቼ ላናግራት ስላልቻልኩኝ፣ ያው ተነስቼ ወጥቻለሁኝ። እናንተ ምን ትላላችሁ? አምናችኋት? አለችኝ ልጅ። ልቀጥልበት ላናግራት ሄጄ ቀጣዩን ስቴፕ ማለትም እሷ የምትሻሻልበትን ወይም ደግሞ ከዚህ ነገር የምትወጣበትን ሁኔታ ላመቻች ወይስ ምን ላድርግ? ግራ ገብቶኛል። እናንተም አማክሩኝ እስኪ አብረውኝ የሚሰሩ ክሮችንም ነዴቭንም ሌሎቹንም አናግሬ የሚሉትን ነገር እንግዲህ ተመካክረን መፍትሄውን ለማስቀመጥ እንሞክራለን እንጂ እኔ እኔ ከደረሱብኝ ነገሮች አንጻር እንደዚህ መጋፈጥ ፊት ለፊት ከእሷ ጋር አልፈለግኩም። ብዙ ነገር ስላደረገችኝ የሆንኩትን ነገር እናንተ ስለምታውቁ ማለት ነው። እና በዛ ምክንያት ነው እንግዲህ ትቻት ሊሄድ የቻልኩትኝ። ቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቤኪ በረከት አብሬያችሁ ነበርኩ። መልካም ጊዜ ይሆንላችሁ ባ